ዜና መጽሔታችን በተከታይነት የቢዝነስ የዘገባ ሰዓት ላይ ደርሷል። መረጃዎች ልታደርሰን ደግሞ ስፈልግ ምንጭ ስቱዲዮ ተገኝታለች። ስፈልግ እንደምናለ ሰላም። እንደምናለ ሰላም ነኝ። መቀጠል ትችላለች። አመሰግናለሁ። እንደምናላችሁ ተመልካቾቻችን ከኩለ ቀን የቢዝነስ ዘገባዎች ጋር አብራችሁን ቆዩ። በበጀት አመቱ 10 ወራት 27.3 ቢሊዮን ብር ካፒታል አስመዘገቡ 113 ባለሀብቶች ፍቃድ መስጠቱን የኩምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ፍቃድ የወሰዱ ባለሀብቶች 36 ለሚጠጉ ዜጎች የስራ እድል እንደሚፈጥሩ መምሪያው ገልጿል። ማማነሽ ገነኝ የኮምቦቻ ከተማ አስተዳደር በሁለት ሺ አስራ ሰባት በጀት ዓመት 115 ባለሀብቶችን ወደ ኢንቨስትመንት ዘርፉ ለመሳብ አቅዶ ሲሰራ ቆይቷል። ከተማ አስተዳደሩ ያለውን ጸጋ ለይቶ በመስራት 27.3 ቢሊዮን ብር ካፒታል ያስመዘገቡ 113 ባለሀብቶችን ወደ ኢንቨስትመንት ዘርፉ መሳቡንም የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሁሴን ሙሄ ያስረዳሉ። በአስር ወሩ ውስጥ አንድ መቶ አስራ ሶስት የኢንቨስትመንት ፍቃድ የወሰዱ ባለሀብቶች ይዘውት የመጡት ካፒታል እቅር ደረጃ የያዝ ነው 30 ነጥብ ሶስት ቢሊዮን ብር ይዘው እንዲመጡ አቅበ አሁን ግን መቶ አስራ ሶስት ይዘው የመጡት ታል ሀያ ሰባት ነጥብ ሶስት ቢሊዮን ብር ካፒታል አስመዝግበዋል። በበጀት አመቱ አስር ወራት ፍቃድ የወሰዱ ባለሀብቶችም ሰላሳ ስድስት ሺህ ለሚጠጉ ዜጎች የስራ እድል ተጠቃሚ የሚያደርጉ ናቸው ብለዋል የመምሪያው ኃላፊ። የስራ ዕድልን በመፍጠር በተመለከተ በእቅድ የያዝነው ከ መቶ አስራ ሶስቱ ፕሮጀክቶች አርባ ሶስት ሺ ሰባት መቶ አርባ ሶስት እቅድ ይዘን መቶ አስራ ሶስቱ ይዘውት የመጡት የስራ ዕድል እንፈጥራለን ብለው ያቀረቡት ሰላሳ አምስት ሺ ዘጠኝ መቶ ሀያ አራት የስራ ዕድል እንፈጥራለን ብለው ይዘው ቀርበዋል። በፕሮጀክታቸው ባለሀብቶች ፍቃድ ከወሰዱ በኋላ አስፈላጊ መስፈርቶች አሟልተው የግንባታ ስራዎችን እንዲጀምሩ የመሰረተ ልማት ዝርጋታዎች የማሟላት፣ የብድር አቅርቦትና መሬት በማመቻቸት ረገድ የድጋፍና ክትትል ስራዎችን እየሰራን ነውም ብለዋል። የኢንዱስትሪና ኢንቨስትመንት መምሪያ ኃላፊው ሁሴን ሙሄ በዚህ አመት ላይ ሀምሳ ፐርሰንቱን በተለያየ የግንባታ አፋያጠ ማስገባት አለብን በሚል በእቅድ ይዘናል። ለምሳሌ አሁን ከመሬት ተሰታቸው መካከል አስራ ዘጠኙን ወደ ግንባታ ማስገባት አለብን። የግንባታ ደረጃ ይለያየ። እስካሁን በአስር ወር ውስጥ አስሩን ባለሃብቶች ወደ ግንባታ አስገብተናል። ይሄን ብቻ አይደለም ደግሞ ከግንባታ ወደ ግንባታ ይባላል ስለዚህ ከግንባታ ግንባታ ማለት ትንሽ ኮለን ከፍ አድርገው የሚቆሙ ባለ ሀብቶች አሉ። እነሱን በተመለከተ አስራ ሁለት ከግንባታ ወደ ግንባታ እናስገባለን በሚል አስራ ሶስት አከናውነናል። ግንባታ ማጠናቀቅ ደግሞ አለ። ግንባታ ማጠናቀቅ በዚህ በአስር ወሩ ውስጥ አስራ ሶስቱ ግንባታ ማጠናቀቅ አለባቸው በሚል ቁር ይዘን እስካሁን አስረኛ ወር ላይ ሆነን ዘጠኝ ባለ ሀብቶች የግንባታ ሄዳቸውን የሚያጠናቀቁበት ሁኔታ አለ። ይሄን ብቻ አይደለም ደግሞ ግንባታቸውን ካጠናቀቁ በኋላ ደግሞ ምርት መጀመር አለባቸው በሚል በአስር ወር ውስጥ ወይም በዓመቱ የተሰጠን ስምንት ፋብሪካዎች ወደ ምርት መግባት አለባቸው ነው። እኛ ግን አስረኛ ወር ላይ ሆነ እስካሁን ባለው ነባራዊ ሁኔታ ስድስት አስገብተናል። በቀጣይ ወራትም ፈቃድ የወሰዱ ባለሀብቶች ወደ ስራ እንዲገቡ የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል ብለዋል። በአዊ ብሔረሰብ አስተዳደር የንግዱ እንቅስቃሴ በመነቃቃት ላይ መሆኑን የብሔረሰብ አስተዳደሩ ንግድና ገበያ ልማት መምሪያ አስታወቀ። መምሪያው የብሔረሰብ አስተዳደሩን ወቅታዊ የንግድ እንቅስቃሴ አስመልክቶ ማብራሪያ ሰጧል በቃሉ ፈረደ ተከታትሎታል። በክልሉ የተከሰተው የጸጥታ መደፍረስ በንግድ እንቅስቃሴውና በማህበረሰቡ ኑሮ ላይ ከፍተኛ ተጽዕኖ አሳድሮ መቆየቱን የገለጹት የአዊ ብሔረሰብ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ያረጋል ያየህ አሁን ላይ ባለው አንጻራዊ ሰላም የንግዱ እንቅስቃሴ እየተነቃቃ መሆኑን ገልጸዋል። ምርት እንዳይንቀሳቀስ እየታገደ በየቦታው ኬላ እየተቆረጠ እና ሌሎችም ተግባራቶች ስላሉ በቀጥታ ይሄ ችግር ደግሞ በማህበረሰባችን ላይም የኑሮ ውድነት ችግር አጠቃላይ የሚከፈለውን ክፍያ የንግዱ ማህበረሰብን በሸማቹ ላይ እያሳረፈ ችግር ሆኖ ነው የቆየው። ስለዚህ አሁን ላይ እያየነው ያለ በተለይ በእኛ አንጻራዊ ሰላም ባላቸው ከተሞች እንጅባራን ከተማ፣ ቻግኒ ከተማ እና ሌሎች ከተሞች አሁን መነቃቃት አለ። ከበፊቱ የተሻለ የስራ እንቅስቃሴ ያለበት ሁኔታ ነው ያለ ምርት የመግባት ሌሎችም ስራዎች ወደ ቀደመ ተግባራቸው ለመመለስ እየሰራ ነው ያለ አቶ ያረጋል በገለጻቸው የንግዱን እንቅስቃሴ ለማሳደግና ያሉ ችግሮችን ለመፍታት ከንግዱ ማህበረሰብ አባላት ጋር ሰፊ ውይይቶች መደረጋቸውን ጠቁመዋል። በውይይቶቹ የሰላም መደፍረሱ ረሱ በልማትና ንግድ ላይ የፈጠረው ተጽዕኖ በስፋት መነሳቱን ጠቅሰው ወቅታዊ ሁኔታውን ተጠቅመው ሕገወጥ ተግባራትን የሚያከናውኑ ነጋዴዎች መኖራቸውን መነሳቱን ነው የገለጹት። እንግዲህ በእነዚህ መድረኮች ጎላ ብሎ የተነሳው በወቅታዊ የጸጥታ ችግር የፈጠረ በንግዱ ማህበረሰብ እና በንግዱ ስርዓት ላይ የፈጠረው ችግር ጎላ ብሎ ተነስቷል። የንግድ እንቅስቃሴው ገደብ በመኖሩ ምክንያት ብዙ ችግሮች ብዙ ስርዓት እንዲፈጠር ሁሉ ክፍተት እየፈጠረ ነው። በተቃራኒው ደግሞ ይህንን ሁኔታ እንደምቹ ይሄንን የጸጥታ ችግር እንደ ምቹ ሁኔታ የሚጠቀሙ ጥቂት የንግዱ ማህበረሰብ አካላት ደግሞ አሉ። በተለይ ምርት መደበቅ ከተገቢው በላይ ዋጋ አጋኖ መጨመር፣ ከቦታ ቦታም ያልተፈቀዱ ምርቶችን፣ የድጎማ ምርቶችን ጭምር ይዞ የመንቀሳቀስ እና ይህንን የጸጥታ ችግር ተጠቅመው ራሳቸውን ያለአግባብ ለማበልጸግ የሚጥሩ የንግዱ ማህበረሰብን በመድረካችን ላይ ተነስተዋል። መምሪያው በንግድ ስርዓቱ ላይ የሚስተዋሉ ችግሮችን ለመፍታት የተለያዩ ተግባራትን እያከናወነ መሆኑንም የመምሪያ ኃላፊው ገልጸዋል። ከዚህ አኳያ እኛ እየሰራ ነው ያለም፣ በተለይ ደግሞ ከነዳጅ እና ሌሎችንም ምርቶችን በሚመለከት የተለየ ኦፕሬሽን ቲም አቋቁመን እነዚህን በህገወጥ መንገድ ባልተፈቀደ መንገድ የሚዘዋወሩ ምርቶችን መያዝ ጀምረናል። በዚህም አጋጣሚ እንግዲህ ከሰባት ነጥብ አምስት ሚሊየን ብር የሚደርስ ለመንግስት ገቢ ለማድረግ ሞክረናል። ሌሎችም ደግሞ በህግ ሂደት ላይ ያሉ ተግባራት አሉ። የንግዱ ማህበረሰብም ህገ ወጥነትን ለመከላከልና ሰላምን ለማስፈን የበኩልን አስተዋጽኦ ማበርከት እንዳለበት ከንግዱ ማህበረሰብ አባላት ጋር በተደረጉ ውይይቶች ላይ የጋራ መግባባት ተደርሷል ብለዋል። ከንግዱ ማህበረሰብ አኳያ በተለይ ደግሞ ባላቸው አቅም የሰሩ ነጋዴዎች ይህንን የጸጥታ ችግር እንደ ምክንያት በመጠየቅ በማየት የገቢ ግብርን ያለ መክፈል ሁኔታዎችን ታይተዋል። ይህም ትክክል እንዳልሆነ ገቢ መክፈል ግዴታ እንደሆነ የጋራ አድርገን ተነጋግረን የተግባባንበት ሁኔታ ነው ያለ የንግዱ ማህበረሰብ፣ በተለይ መንግስት ሰላም እንዲያስከብርለት እራሳቸውም የበኩላቸውን አስተዋጽኦ እንዲያደርጉ የጋራ መግባባት ተደርጓል። ህገወጥ ተግባራትን ለመክታትና የተቀመጡ አቅጣጫዎችን አፈጻጸም ለመከታተል የሚያስችል ቡድን ተዋቅሮ ክትትል እንደሚደረግም አቶ ያረጋል አስታውቀዋል። የቢዝነስ መረጃዎች ተጠናቀዋል። ወደ አንቺ እንመለስ አስፈልግና አመሰግናለን። መልካም ጊዜ ሆነልሽ። አመሰግናለን።